በእናንተ ዘመን እሷ ካጠፋች ይቅርታ እያረክላት አንተ ስታጠፋ እየማረችህ እየተቻቻላችሁ ሊኖሯቸው። የእኛ ጊዜ ትውልድ እንደዛ አይደለም። የእኛ ጊዜ ትውልድ በጣም ይሄ አስተሳሰባችን ገና ነው። አሁን የሰላሳ ዓመት ወጣት ኢትዮጵያ ላይ ሄደ ብታይ፣ የባንክ ማኔጀር ነው፣ ማን ነው የተማረው አካውንቲንግ ነው። ባንክ ገብተህ በአስር ሺህ ብር ስራ ስራ ስትለው ምን ይልሀል መሰለህ? ነው እኔ ዲግሬን የሁሉ ጊዜ ያባከንኩት የሰባት ሺ እና የአስር ሺ ብር ስራ ለመስራት አይደለም ይላል። ከዛስ እናት አባቱ ቤት ተኝቶ ጸጉሩን ሲፈትል ታገኘዋለ። በአስር ብር ዳታ ሴት ይጀነጅናል። በባዶ ኪስ ደግሞ ወጥቶ የሆነ የሆነ ነገር ያደርጋል ገብቶ አለ አይደል? ገልቱ ነው የእኔ ዘመን ትውልድ፣ የነቃ አይደለም። በእርግጥ ምን ይባላል መሰለሽ ይህ ትውልድ በጣም የመጨረሻ ከኛ በኋላ የመጣው በተለይ ከሰላሳ ቤት ያላችሁት ሀቅ ለመናገር ኢድስ ደ ሞስት ብሬንለስ የሆነ ሰርቫይቭ ማድረግ የማይችል ጀነሬሽን ላይቅ ጀነሬሽን፣ እንትን ምንድን ነው የአይፎን ጀነሬሽን ገባሽ? የፌስቡክ ጀነሬሽን እና በጣም ከባድ ነው ይህ ትውልድ። እውነቴን ነው የምልሽ ሰርቫይቭ አታደርጉም። ይህ ትውልድ ሰርቫይቭ አያደርግም። ሪሌሽንሺፕ አያውቅም። በአንድ በኩልም ያው ስምንተኛው ስለሆነ እንትን ፈራ እግዚአብሔር ወጧል። አንቺ የኢትዮጵያ ህዝብ በዚህ ደረጃ ይሰዳደባል። ቅድም የሆነ ቤት ከብቻ ነበር ፓስተር ሶፋንያስ የሚባል እንደ አጋጣሚ ጎተተኝና ጓደኛ የሆነ ተሰባስበው ስለ መንፈሳዊ ትምህርት እየተነጋገሩ አንደኛውን ጋዜጠኛ ነው ተሽ የሚባል አውቀዋለሁ። የኔታ ቱብ የኔታ ቱብ ጋዜጠኛ እና ጓደኛ እኔ ጀለስኬ ነው እና በጣም እሱ የሆነ ጥያቄ እየጠየቀ የሆነ ሰውዬ ይወርድበታል፣ ይሰድበዋል። በዋል በቃ ላይ እና እኔ ደግሞ ተናደድኩና ገባውና ላስ ላሳረኩት። ያው ስድብ የሌለ በቃ በእውቀት ተገለጥኩኝ። ቅድም ብታይ ተገለጥኩ። በሰውዬው በቃ እንትን አለው። ጓያ የዘለለ መሰለው ተሰናከለ፣ ቃች ወለም አለው፣ አልቻለም። ከዛ መሳደብ ጀመረ በቃ ብልግና፣ ስድብ። መንፈሳዊ እኮ አስተማሪ ምናምን ብሎ ይሄ አንተ የመጣህበትን የኦርቶዶክስ ተዋህዶ እምነትን አትወክልም አትወክልም አይደለህም በዚህ ደረጃ ስድብ አላስተማርም ብዬ ገረመኝና ትውልዱ በዚህ ደረጃ በቃ ፍለፊት መሰዳደብ ፍለፊት መወራረድ ፍለፊት በቃ አንትም ማለት እኔ አሁን ታውቂያለሽ ነገ የወሎ መብረቅን ሄድበታለሁ እና እንደገና አንድ ቀን እስኪ ልተኛ ልረፍበት ብዬ ነው ሰማሽ እንዴት በዚህ ደረጃ በ በዚህ ደረጃ እና ይቅር የሚባለው ሰው ይቅር የሚባለው ሰው በደለኛ ተሳዳቢ ባለጌ በፍርሃት ነው። ከፈሩሽ ነው ፈርተውሽ እንጂ ወደውሽ አይደለም ይቅር የሚለው በኢትዮጵያውያኖች አሁን ዮናስም ፈርተው ነው ሞጣን ፈርተው ነው። ቅድም በጣም የሚያስቅ ነገር አየው። ቅድም ጠዋት ጠዋት በእኛውም ማታ ነው ሌሊት ፍቅር ስዝም ነቢ ደምሳሽ የተወሰኑ ሰዎች ገብተው ብር እያሰባሰቡ ነበር። ገብተው ቁጭ ብለው እንግዶች ብር አሰባስበው አሰባስበውለት ለደምሳሽ አንዳንድ ጊዜ መቶ ምናምን አሰባስበለት ምናምን ብለውለት ከዛ ሞጣ መጣው። ሞጣ ቀራኔው መጣ። ሞጣ መጣና መግባት ፈለገ እና ግን ሞጣ ሁሉ ካልወረዱ አልገባም አለ። ብር የሰበሰቡን እንዳለ ዘርግፎ ዘረግፋቸው እንዳለ ቆጭዛ ሞጣን አስገብቶ፣ ይህ ቅዳፍ ሞጥ አላግጦበት የሚስቱን እንትን እናት ደፍሯል። እንዴት ነው እንደዚህ አረካት? ምን አረካት? እያለ አላግጦበት አላግጦበት አላግጦበት እና ምን ያህል ክብር ለመውጣ እንደሰጠው አይተሻል። ገንዘብ አዋጠተው ከጎኑ ሆነው ይሄ እያለ ጥንዚዛ፣ ዘገምተኛ ዝንብ ቤቱ ዘላ እንደገባች እንደዛ አዋርዷቸው። በቃ ክብር የሚሰጡ ለማን ነው? ገባሽ? የሆነ ቦታ ሆነ ቤት አሁን ንጉሥ እዮዳ መጣ ምናምን ምናምን ምናምን፣ ወይ እንዴት ነው አንቺ ክብር የምትሰጩ? አብሮሽ አዶን ኬር ሊ ነው ለምን ሀያ ሰው ሰላሳ ሰው አይሽም? ሁሌ ከአንቺ ጋ ሁሌ ክብር የምሰጣቸው ከኔ ጋር ሁሌ የሚመጡ በፈለገው መንገድ የሚሄዱ ፈረስት ቪይፒ እንትን አላቸው አለ እንዴ። አሮን ኬር ማን ይሁን እኔ ለምን ሀያ ሚሊዮን ፎሎር አይኖረሽም? ትጠብቂያለሽ ቁጭ ብለሽ ተራሽን ማንም አይወርድም እና በጣም አዘንኩኝ። እና ኤኒዌይ ኧረ አትስደበኝ። ምን ነው ቆይስኪ እናግባ እስኪ እና ናስኪ ትፈራል አትገባ ህዝቡ ዲስኦርደር አለበት፣ ከፍተኛ ዲስኦርደር አለበት። እንዴ ይሄ ዲስኦርደርም ዲስሎኬትን ማለት ብዙ ነገር ይሄ ህዝብም አሶርት ጋን ማለት ነው። እንዴ ዲስአድቫንቴጅም አለበት፣ ዲስኦርደርም አለበት፣ ዲስፖይንትም ነው

ድንቹ ድንቹ ድንቹ፣ ዋትስአፕ ላይ ዋትስአፕ ላይ ልከላለሁ። ዋትስአፕ ላይ ብሮ፣ ምን ነው ልዑልዬ? ምን አድርጌ ነው ልዑል ዳዊት? ምን ነው ልዑል ነው። በእናትህ በጌታ በኢየሱስ ስም፣ በእናትህ ጉማሬ ነው። ውሻው ወደ ውሻው ለምን ደሞታ ያውን አወኩኝ። ልታሳየን ነው። አረበ በጌታ በኢየሱስ ስም፣ አረ በፈጠረ አምላክ አንተ ልጅ እረፍ። ልታዘጋ አሁን ለዚህ እች ራሱ ይቀርታ ይደረጋል። አረ በእናት ጋይስ ታብታ ሉል በትልቁ አድርገኝማ። ይዘጋል ብሮ። ተው ተው ተው። ሉል እኮ እብድ እኮ ነው። አድርጌዋለሁ ገብታችሁ ይኸው ይኸው ጡቷን ጡቶቿን ጭምቅ እያደረ ይኸውልሽ፣ ጡቶቿን ጭምቅ እያደረገች እሙሟን እሺት እያደረገች በቃ ሰውን አቁማበት፣ ሰውነቷን ገላዋን እያሳየች፣ በስመ አብ ወለደ መንፈስ ቅዱስ እኔ ራሴ ቆመብኝ። እንዲቆይስ ቼክ ላርገው ቆመብኝ። እሺ፣ ሹስዳ ነው። ይገርማል ያሸው እንደዚህ ያደረገች። እውነታችሁን ነው የምራችሁን ነው። ሾፕ እንዳይሆን ፎቶሾፕ እንዳይሆን በናት በናት፣ ላይቭ ላይ ሆና ነው እኮ ላይቭ ላይ ነው እኮ ላይቭ ላይ ያደረገችው ማለት ነው። እዚህ ቤት የተከበረ ቤት ስለሆነ ፕሊስ፣ ወንድሜ አንተ ይሄ ልጅ መረጃ ያወጣሉ። እኔ ግን ሉል፣ ፕሊስ፣ እዚህ ቤት አታድርግ። ፓስተራችን ፓስተር ቤት እንደዚህ ይደረጋል? አሁን ለአንተም ለእኔም ለሰማ አለም ለዚህ ሶስት መቶ ሀምሳ ስድስት ሰው በጥፍሬ ቁሜ ስጸልይ ላድር ነው እንደ ምን አድርጌ ነው? አንተ ገብታ አየኸው ግን አይደል? ዋትሳፕ ላይ አንተ አንተ አላየሁትም፣ ከምር አላየሁትም። እንዲህ ኮመንት ማርያምን ነው አላዩት። ሲወጣ ነው የሚሰራለት እኮ ካልወጣ አይሰራለትም። አለት ፓስተር ኧረ በጌታ በኢየሱስ ምን እንደዚህ እንደማታውቃለሽ ፎርወርድ የማደርገው ወደ ሴቶቹና አይታችሁ ምስክሩን እንገሩኝ ይላሉ። እንዴ ታውቂያለሽ እንዴ እንትን እንኳ ሲላክ እንደዚህ አላረገ በረበስ አምልዶ ወይኔ አንተ እኔ ግን ደግነቱ ጨለማ ስለሆነ እንጂ ቀን ቢሆን ታይቼ ነበር። ፊቴ ከፍቼው ነበር እኮ። አሁን አይ አልታየም። እኔ ዘጋው እንደዚህ ወዳውን አንተ ሰው ግን ምንድነው እንደዚህ የምታደርገው? ስማ። አቤት፣ አቤት። ለአንድ ወር ሙሉ አሳረኛው፣ አሳረኛው ተያዘ። የአሳረኛው ፊት አሳረኛው፣ አሳረኛው። አንድ ወር ሙሉ ለምን? አንድ ቀን ግን አምነን አለ አሳረኛው። አንተው ትያዘ አሳረጋል መሰለ አሳረኛው። አንድ ቀን መንገደኛ ሰው ዝም ብለ ያዝና እያወራ እዚህ ጋ ው ፊቱን ዞር አድርገህ ሰ ሳይ ሁለቴ አድርጌ አለው። ሁለት ጊዜ አድርጌ ሁለቱንም ጊዜ ዮኒ ማኛው አሳረኛው ተያዘ ብሎ ፖስት አደረገ። እነ መሲ ብርጅስት ሆን ሁለቴ አድርጌ ያለው እሱን ነገር እየነገር ናቸው አድርገው ይረሱታል። ከዚህ በፊት ምን አደረግን መሰለህ? እንደዚህ የሆነ ሰው እኛ የምናውቀው በጣም ይፈልጉታል እና ተነጋገርን እና ኦኬ፣ ፎቶ ልጥፍ አደረገ። ልክ እንደዚህ ፎቶ ትቀይር የለ አረ በቃ ተበላህ ምናምን ብላ እዛ ተገኘ ከሌ ብለው በናናን አገኘ ነው በአኔክስ አገኘ። የዛ ሰውዬ ዝም ብሎ ራንዳም ፎቶ ከኢንስተግራም ተወስዶ እኮ ነው ዛ ፎቶ። እስከና ልጆቹ በየቦታው ተሰግስጎ አልሰማችሁም ክሪስ ብራውን ለ2025 እንትን ተጠርቶ ምን እንዳደረግኩ ልንገርህ። ካቻ ቤት ይሄ ልጅ እንዲገባ አደረግኩኝ። የኔን አካውንትና ኢሜል ላኩለትና ካቻ ቤት እንዲገባ አደረግኩት። ከዛ ሳያውቅ ካሜራ እንደከፈተ ምናምን ነገር አድርጎ ማውራት ጀመረ። ካሜራውን ከፍቶ ማለት ነው ይሄ ልጅ። ከዛ ካቻ ሴቭ አድርጎ አስቀምጦታል። የሆነ ቀን ስንጣላ የዛሬ ሁለት ወር ነው ምናምን፣ ይኸው አሳረኛው ብሎ አላመጣውም። እነዚህ ባንዳዎች የሚያገርምህ አይ ነው እንደዛ ናቸው እኮ እና ይኸውልሽ፣ ክሪስ ብራውንን ማለት ነው 2024 ነው እንጂ ኒው ኢየርስ ላይ ፐርፎርም እንዲያደርግ እንደ ቢያንስ የጠርተውት ናይሉት አለኝ። አልሄድም ኢትዮጵያ ለሚላለኝ ቲክቶክ ላይ ፎቶ ይሄን ዘግዝቀው ሲሳደቡ ነው የሚውሉ አላለም። ኢትዮጵያ ውስጥ ብቻ እኮ ነው ይሄ ነገር እኮ ያለው እኮ ይሄ ፎቶ ዘግዝቆ እኮ ነው ለአንተና መቶ ምናምን ሺህ ብር ተዋጥቶለት ልክ ሞጣ ሲመጣ ዘረገፋቸው። ገንዘብ ያዋጡትን ኮሚቴዎች፣ ብር የሰጡትን ኮሚቴዎች ዝርግፍ ማረጋቸው እንዳለ እኚህ እኚህ ነብይ፣ ሁሌ ነው የሚቀያየሩት። ትልልቅ ሰው ሲመጣ እኛን ራሱ ያወርዱናል። ስንት ገንዘብ አሰባስበን? ጊፍት ራስ አስገምጠን አንተ ሰውዬ። እኔ ግን አነጋልገሽ ሰማን። ለምንድን ነው ኢትዮጵያውያን ሕዝብ ማለት እብድን በደንብ አድርጎ እያስታመመ የሚያሳድግ ኡጋንዳ

ስማ ኡጋንዳ ለመሄድ ብለው ከኡጋንዳ አውሮፓ ሊገባ ማለት ነው። ተስማምቶ ኮሚቴ ተቋቁሞ ብር ይዋጣለታል። ይሄን ሰሞን ከዛ መቶ ምናምን ሺህ ብር ተዋጥቶ በአካውንቱ ከገባለት በኋላ የገንዘብ መዋጮ ኮሚቴዎች ምናምን የሱ ቤት ሞዴሬተሮች ምናምን ተሰብስበው ቤት ውስጥ በቃ የሆነ ዝግጅት አዘጋጅተው ፏ ብለው እየተጫወቱ ማ ቢመጣ ጥሩ ነው። መውጣ መጣ እሱ ቤት ከዛ ለመውጣ ክብር ብሎ ገንዘብ ያወጡትን እንዳልና አወረዳቸው።

ለሆን እኮ በቃ ይሄን ልጅ ነ ቆቆይ ቆይ፣ ይሄን ልጅ ኔ እንዴት እንደሚሄድበት ታውቶል። ይሄ ልጅ መረገጥ አለበት ዛሬ። ቆይ፣ ዛሬ መረገጥ አለበት ይሄ ልጅ። ጠርተዋል። የአንተም ፎቶ ለጥፎሃል። ፎቶውን ለጥፎ እዮዳ ቢፈራ ይሰኛል ዮዳብ፣ እንዲህ ነው እያለ እየተሳደበ ነው። ትናንትና ሽምግልና ሄጄም ላሸማግል እኔንም የሆነ በቅኔ ምናምን ተናግሮኛል። ስለዚህ ይሄን ልጅ እኛ ከዞርንበት ሌላውም ሰው ይዞርበታል። በቃ እሱ ላይ መዞር አለብን። ቪዲዮውን አጥፋ ብያለሁ አላጠፋም ብሏል። ይረገጥ ወለ እኔ ይሄን ልጅ ከያስኩት ማለት ነው አምስት ቤት ነው የምልህ ከወሎዬ ጎጃምዬን ማለት ነው። ከምር አንድ አንድ እንትን ነው አንድ ክልል እንዲዘል ነው የማደርገው እንዴት እንደዚህ እኔ ታውቃላችሁ፣ ከሰው ጋር ከተስማማ ጥሩ ኮንኩኝ ቶሎ አልናገርም። ሰማል ስናት ፈርስት ታይም አለ ሰማል። በባለፈውም አንቺ ታውኩኛ አይደል እንዴ? በጣም የሚጉል እኔ እንዲ ነው ብዬሽ። ቆይ አሁን ግን እንሄድበታለን። ትናንትናም እንግዲህ ው ሞደሬተር የተነሳው ከስልጣኔም የተባረርኩት ይህን ጉዳይ ላሸማግል በመሞከሬ ነው። እንትን ሆና ለምንደሆን ታውቂያለሽ እኔ በጣም እንደ ምንም አሁን ተናግሬ ነገር አድርጌ ምናምን ብል እኮ እዩዳ ምን ትብለል ይባላል። እንደ ጭራሽ እኮ እኔ በባለፈው እኮ እሱ እንትን ሲል የበላይ ዘለቀ ምናምን ሲል እኔ ምን የበላይ ዘለቀ በታች ወረደ ይሁን እኔ ምን አገባኝ? ምን አራት አምስት ጊዜ ሰጡ አንበሳው አምስት አድረጌ ስልቃቸው ተደምረው ተደምረው እኛ ወሎ ክልል ይሆናል፣ ወሎ ክልል ይሆናል ምናምን ሲል እኛ እንደው ሼሚ ዞን አዎ ትክክል ነው ብለን በእሱ ቤት ስንት ቀን ታብታብ አደረግን። አሁን እንደው አንተ መሰደብ አለብህ። ከሁለት ዓመት በፊት ወሎ ክልል ይሆናል ብዬ ጀመርኩት፣ ያስጀመርኩት ያበረታታው ጥቆ ነው። ይሄ አረ በእናታችሁ ቆይ፣ እኔን እኔን የማውቀው እኔ አሁን ጥያቄ አለኝ። ኦኬ ፓስተርዬ፣ ያን አካውንት ንሳብልኝ። ሶሪ፣ ይኛው እየረበሸኝ ነው። ዋርኒንግ ስላለሁ። የትኛው አካውንትሽ ምንድን ነው? ጓል ሰገን ዘ እሺ፣ ቆይ ምንድን ነው? ዳዊት ደሞ ወጣ። ሶሪ፣ ደብድበውታል። ዋርኒንግ አለው ታውቃለህ። ያኛው በጣም ነው የሚያስቸግረኝ። እኔ ዳዊት ደሞ ወጣ ስሚ ኳል የኢትዮጵያ ህዝብ ለምንድን ነው አሁን እብድን አውቆ ማሳበድ የሚወድ አሁን ከምር ፍቅር ስዝም እኮ እሱ ኮ ከልቡ እኮ ነው ታይቃለሽ አለ በባዶ እግሩ እጣት እንትን አሰርቶ ዱላ አሰርቶ ኮ ሲዞር እኮ ነው የሚውለው ያየሁት አይደል እንደ ከማማሮ ማንጋ፣ ባለፈው ግን ለምን ለምንድን ነው ህዝቡ ግን እንደዚህ የሆነው? ዋይ ህዝቡ በቃ እንትን ይወዳልኝ። ይሄ አሁን እኮ ማገገም አሁን እኮ እሱ ላይ ምን እያደረግ ሙድ እያያዙ እሱ እኮ አብደዋለኝ። ጨልሏል እኮ ከልቡ። በዛ ላይ እንትን ነው እኮ ሱስ ተጠቃሚ ነው ፓስተርዬ። አዎ ጨልሏል እና ርስት ርስት በየትኛውም አለም እብድን አብሮ እያበደ አብሮ እንትን የሚል እንዴ? አብሮ ይሰግዳሉ እኮ አብሮ ጥዝ ይላሉ ዝ ይላሉ ይላሉ ላይክ ምናምን እያሉ ዋይ እኔ ያልቅ አዶ አንደርስታን። ለምን ነው ህዝቡ እንደዚህ ሆነው? ህዝቡ እብድ ነው ማለት ነው። እብድ ይወዳል ሲጀመር አብሮ እያበዱ እኮ ነው። እሱ ከልቡ ነው መጥቶ ግፍት ስጡኝ የሚለው ገንዘብ ስጡኝ የሚለው ከምሩ ነው። ገብቶሃል? ህዝቡ ሙድ ይዝበታል፣ ገብቶ ይላጥበታል። ጥያቄ ገብቶሻል? ግን እሱ እኮ እድ ነው። ላኢዝናን ኖርሞል ሰው ኖርማል እንደዚያ ላረግ አይችልም። ያ ግን ፓስተርዬ፣ በሌላም በሌላ መንገድ ተረዳዋ ይሄን ነገር። ለምሳሌ እሷ አሁን ፖለቲካ ውስጥ ይገባል፣ ደምሳሽ ፖለቲካ ውስጥ ይገባል። አንዳንድ የፖለቲካ ነካ ነካ ያደርጋል። ምናልባት ከሆነ አካል ጋርም ንክክል ሊኖረው ይችላል። በዛም መንገድ ይው እራስ እኮ ነው የምትወርደው። አሳረኛ አላሳቅህም? ኮመንቱ ያሳረ። አስራ ስምንት ዓመት ትሳልጃለች። ኖ በእድሜ ታላቅ ነኝ። ራስ እየወረድክ ራስ እየተፈጠፈጥክ፣ አልተረዳችሁ በቃ ኖ ማለት ስተር የውልክ ህዝቡ፣ እውነቱን ለመናገር ምን መሰለክ፣ ይሄ የሚፈልገው በቃ ጤነኛ ያልሆነ ልክ አይምሮ የለቀቀ የላሸቀ የሆነ የማይረባ ነገር የሚያደርግ ሰው ይወዳል። ድራማ፣ ግርግር ይወዳል ምናምን ነገር ገብቶሃል። ይገባል። አሁን እዚሁ ይላል፣ ሴጋው እብድ አውቀው ሰው እኮ እንትን እያለው እኮ ነው ተቀልሽ ገብቶ መሀይም ነው። እውቀት የለውም። ውይይት ማድረግ አይችልም። እንደሚገለባበት ያውቃሉ። አንዴ ዚህ ግልብጥብጥ እያለ በባህለጌ እንደሆነ ያውቃሉ፣ ብድ እንደሆነ ያውቃሉ። ህዝቡ ግን እየገባ ይወዳል እንትን ማድረግ ህዝቡ አቋም የሌለው